በተለያዩ አካባቢዎች የቤት ኪራይ በከፍተኛ ደረጃ መጨመሩን ሰምተናል። ለቤት ኪራይ ዋጋ መጨመር በምክንያትነት የተጠቀሰው ጉዳይ ብዙዎች ምሬታቸውን እንዲገልጹ ምክንያት መሆኑን አውቀናል። በሌላ በኩል ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ ተደረገ። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ ተደረገ። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። የሞባይል ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገበር እንደሆነ የብሔራዊ መታወቂያ ፕሮግራም አስታውቋል። አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌብር ሞኒተር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ሕገወጥ ተግባር እንደሚያስቆም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ ድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናስ ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራበታል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱ በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና ና የአየር ሰዓት ለመሳሰሉት አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶች ለማስተዋወቅ በከፍተኛ ደረጃ እንደሚረዳ አብራርተዋል። የቴሌብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራልም ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበ ዳሪዎችን ለማስገደድ ያግዛል። እንዲሁም ደግሞ ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል የተባለ ሲሆን፣ ነገር ግን አሰራሩ በትክክል መቼ እንደሚጀምር አልተገለጸም። በሌላ በኩል ደግሞ ባንኮች ለገንዘብ ዝውውር የሚቆርጡትን የአገልግሎት ክፍያ እንዲቀንሱ ተጠየቀ። በኢትዮጵያ ከ2013 ዓ ም ጀምሮ የባንኮች የገንዘብ ዝውውር ቅናሽ ማሳየቱ ተገለጸ። በኢትዮጵያ ከ2013 ዓ ም ጀምሮ በባንክ የሚካሄድ አጠቃላይ የገንዘብ ዝውውር ቅናሽ ማሳየቱን የኢትዮጵያ ምጣኔ የሶማሌ ሀብት ባለሙያዎች ማህበር በአካሄድኩት ጥናት አረጋግጫለሁ ብለዋል። በማህበሩ ከፍተኛ የምጣኔ ሀብት ተመራማሪ ዶክተር ናስር የኑስ እንደተናገሩት በተለይም ከ2012 ዓ ም መጨረሻ ወራት አንስቶ በይበልጥ ደግሞ ከ2013 ዓ ም ጀምሮ የገንዘብ ዝውውር ወይም ደግሞ ትራንዛክሽን ባንኪንግ አገልግሎት የሚጠቀሙ ደንበኞች ቁጥር እየቀነሰ ይገኛል። ለዚህ የገንዘብ ዝውውር መቀነስ ዋነኛ ምክንያቶች ናቸው ያሏቸውን ጉዳዮች የጠቀሱት ከፍተኛ የምጣኔ ሀብት ተመራማሪው የዜጎች የገቢ ማሽቆልቆል አልፎ አልፎ የሚታዩ ግጭቶችና ጦርነቶች እልባት አለማግኘት የስራ አጥ ቁጥር መጨመርና የኢንተርኔት አገልግሎት ችግር እንደሆኑ ዘርዝረዋል። ተመራማሪው ይህንን እያሽቆለቆለ ያለውን የገንዘብ ዝውውር ለማነቃቃት ባንኮች ሊተገብሯቸው ይገባል ካሏቸው የመፍትሄ እርምጃዎች መካከል ባንኮች ለገንዘብ ዝውውር የሚቆርጡትን የአገልግሎት ክፍያ መቀነስ፣ የዜጎችን የዲጂታል ገንዘብ ዝውውር ግንዛቤ ማሳደግ፣ ባንኮች አስተማማኝ ግልጽና አማራጭ የሆኑ የዲጂታል የመገበያያ መተግበሪያዎችን በሚፈ የሚፈለገው ልክ ማቅረብ እና ባንኮቹ ለደንበኞች ፈጣን ምላሽ መስጠት የሚሉት ይገኙበታል። ዶክተር ናስር አክለው መንግስት በኢትዮጵያ በየጊዜው የሚፈጠሩ ሰው ሰራሽና ተፈጥሯዊ ችግሮችን ለመቀነስ ከምንጊዜውን በላይ ትኩረት ሰጥቶ መሥራት እንደሚገባው አሳስበዋል። በሌላ በኩል ደግሞ በተለያዩ አካባቢዎች የቤት ኪራይ በከፍተኛ ደረጃ መጨመሩን ሰምተናል። ለቤት ኪራዩ መጨመር በምክንያትነት የተጠቀሰው ጉዳይ ብዙዎች ምሬታቸውን እንዲገልጹ ምክንያት መሆኑን አውቀናል። የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ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 22.5 ሚሊዮን ዶላር በማስገባት የሩብ ዓመት ሪከርድ መመዝገቡን ሰምተናል። የኢትዮጵያ ቡናና ሻይ ባለስልጣን በ2018 በጀት ዓመት የመጀመሪያዎቹ ሶስት ወራት ማለትም ከሐምሌ 1 ቀን 2017 ዓ ም እስከ መስከረም 30 ቀን 2018 ዓ ም ድረስ 151969.4 ቶን ቡና ወደ ውጭ በመላክ 622.5 ሚሊዮን የአሜሪካን ዶላር ገቢ ማግኘቱን አስታውቀዋል። ይህ የተገኘው ገቢ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ሚኒስተር 243.7 ሚሊዮን ዶላር ጭማሪ ያለው መሆኑ ተመላክቷል። የኢትዮጵያ ቡናና ሻይ ባለስልጣን የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረ መድህን እንደተናገሩት ይህ ከፍተኛ ገቢ የተገኘው አዳዲስ የገበያ መዳረሻ ሀገራትን በማስፋት በተደረገው ጥረት ነው። የኮሚኒኬሽን ስራ አስፈጻሚው በዚህ ሶስት ወር ውስጥ የተገኘው ገቢ ከፍተኛ ነው። ይህ ገቢ የተገኘው አዳዲስ የገበያ መዳረሻ ሀገራት እንዲኖሩ በመደረጉ ነው ብለዋል። በ2018 በጀት ዓመት ሶስት ወራት ውስጥ የተላከው ቡና ከፍተኛውን ገቢ ያስገኘው ጀርመን፣ ሳውዲ አረቢያና ቤልጅየም በተላኩት እንደሆነ ባለስልጣኑ ገልጿል። ከዚህ ቀደም የኢትዮጵያን ቡና በመግዛት በዋናነት የምትታወቀው ቻይና በዚህ ዓመት በተሠራው የማስተዋወቅ ስራ ምክንያት ከፍተኛ የቡና ምርት ከሚላክባቸው ሀገራት መካከል ከፍተኛውን ድርሻ እንደያዘች አቶ ሳህለ ማርያም ጨምረው ተናግረዋል። በገቢ ቅደም ተከተል ከአንደኛ እስከ ሶስተኛ ያለውን ደረጃ ጀርመን፣ ሳውዲ አረቢያና ቤልጅየም ሲይዙ አራተኛ ቻይና፣ አምስተኛ አሜሪካ፣ ስድስተኛ ደቡብ ኮሪያ፣ ሰባተኛ ዩናይትድ ዩናይትድ አረብ ኤምሬትስ ስምንተኛ ጃፓን ዘጠነኛ ጣሊያን እና አስረኛ ራሽያ መሆናቸውን አስታውቀዋል። በአጠቃላይ የእነዚህ ዋና ዋናዎቹ አስር መዳረሻ ሀገራት አፈጻጸም ከ2017 ዓ ም አፈጻጸም ጋር ሲነጻጸር በመጠን 3 በመቶ እና በገቢ ደግሞ 52 በመቶ ጭማሪ ማሳየቱን ባለስልጣኑ ገልጿል። በሌላ በኩል ደግሞ በሩብ ዓመቱ ከ11ሺ የሚበልጡ ደንብ ተላላፊ እግረኞች መቀጣታቸውን ሰምተናል። በተያዘው በጀት ዓመት በሶስት ወራት ውስጥ ትክክለኛ የመንገድ አጠቃቀም ያልተከተሉ ከ11ሺ በላይ እግረኞች በገንዘብና በማህበራዊ አገልግሎቶች እንዲቀጡ ማድረግ እንደተቻለ የባለስልጣን መስሪያ ቤቱ አስታውቀዋል። የባለስልጣን መስሪያ ቤቱ እንዳለው በ11ዱም ቅርንጫፍ ጽህፈት ቤቶች በኩል በሩብ ዓመቱ በተካሄደ ጥብቅ ቁጥጥር የመንገድ ትራንስፖርትን ለመቆጣጠር በወጣው ደንብ መሰረት በትክክለኛው የእግረኛ መሻገሪያ መንገድ ያላቋረጡ፣ በተሽከርካሪ መንገድ ላይ ያለበቂ ምክንያት የቆሙ ወይም የተጓዙ እንዲሁም ደግሞ የእግረኛ መንገድ በሌለበት ቀኝ ጠርዛቸውን ይዘው የተጓዙ እግረኞች ከግንዛቤ ማስጨበጥ ባለፈ ከብርሃን ከመቶ እስከ 150 ብር እንዲቀጡ ስለማድረጉ ማስታውቀዋል። እንዲሁም የጆሮ ማዳመጫ በማድረግ መንገድ ያቋረጡ ለእግረኛ ተብለው የተከለከሉ አጥሮችን የዘለሉና ሌሎችንም የመንገድ ትራፊክ ደንብ የተላለፉ 11508 እግረኞች የእርምት እርምጃ እንደተወሰደባቸው ነው ያስታወቀው። ደንቡን ከተላለፉት እግረኞች መካከል 6000 በላይ በገንዘብ 5499ን እግረኞች ደግሞ የከተማ ጽዳት፣ አቅመ ደካሞችን ማገዝና ሌሎችንም ማህበራዊ አገልግሎቶችን እንዲሰጡ ማድረጉ ማድረጉን ያስታወቀው ባለስልጣን መስሪያ ቤቱ ነው። የእግረኛ ቁጥጥር ተጠናክሮ በቀጣይም የከተማዋን የትራፊክ ፍሰት ሰላማዊ ለማድረግ እና የመንገድ ተጠቃሚውን ኅብረተሰብ ከተሽከርካሪ አደጋ ለመጠበቅ ሲባል የሚሰሩ ስራዎች ተከታታይነት እንዳላቸውና ወደፊትም የሚቀጥሉ ስለመሆኑ አስታውቀዋል።